ዛሬ ሀይምዬ ምንም በማስመልከት ነው? ዘና ፈታ፣ ወይስ የሆድን የሆድን ነገር ለማውራት ነው ወይስ ምንድን ነው? እስኪ እንዝናና።

ሰካራም ሻወር ሲወስድ ስካሩ ይለቀዋል ሲባል ሰምቷል። ብሮክ የመሰለኝ ማለት ነው። እና ደግሞ ልትታጠብ ገብታ እዛው ገንዳ ውስጥ እንድትወርቅ ለፈልጋና ወይስ ታቅፈል ታጥባስ በነው እዲ አብዬ። እንደዚህ ለምን ሰከርሽ? ግን እንዲ ለምን ሰከርሽ? እንደዚህ ለማን ብለሽ እንዴ ሰከርሽ? አሁን ኮመንታተሮች ማለት ነው። ቪዲዮን ጨርሰው ሲያዩት አሁን ኮመንት ላይ እንደሚሳደቡ አውቁ ማለት ነው። እንዲህ እንዲባልኩ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ አለው? ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ ከሁሉም ኋላ ነው ማየው፣ ቪዲዮን ቪዲዮ እንደተለቀቀ ነው ማየው ግን ቶሎ መስራት አይመቸኝም። ቀስ ብዬ ቆይቼ ምናምን ነው መስራት የምችለው ማለት ነው። ውድ ቤተሰቦች እና ዛሬ ሀይምዬ ዘና ፈታ አድርጋናለች በሚገርም ሁኔታ በሚገርም ሁኔታ። እውነት እውነቱን ለመናገር በጣም በጣም ደስ የሚል ቆይታ ነበረ። በቀልባ ነው የተበቀለችው። ስትበቀለም ደግሞ ያው እንግዲህ ትናንትናውን አይታችኋል። እንግዲህ በእኔ ብሳል እያሳዘንሽ ነው እንጂ ብሎ ብሩኬ እዛቸውን አሁንም ቀጥሏል ማለት ነው ያው እንግዲህ አትጨካከኑ፣ እንጂ ተደራርጉ። ምንም ማድረግ አይቻልም። እንግዲህ ይሄ ቻንስ ነው ቻንስ ነው ቻንስ ነው ልበል እንጂ ሌላ ምንድን ነው? ምን ላለሁ? ሌላ እና ከባድ ነው፣ ብቻ አስቸጋሪ ነው፣ ግን ደስ ይላል። የዛሬው ደስ ይላል። እንደዚህ ማለት የትግስት ፈተና ነው። በቃ ትግስት መፈታተን። አሁን ብሩኬ ትግስት ባይኖረው ኖሮ ሀይሚዬ ልትጨዋት ያሰበችውን ነገር አትፈጽመውም ነበረ። ብሩኬ ታጋሽ ነው። ለዚህ ለዚህ ለዚህ ለዚህ የእኛ ቡቡ ጀግና ነው። በዚህ አይታማም፣ ምንም ጥርጥር የለውም፣ ድርድር የለውም። እሱ ባይጫወትላት እሷ ልትጫወተው አትችልም። እሷ ደግሞ አቅሙ አላት። ምክንያቱም ድምጿን ቀይራ ምናምን፣ በጣም በቃ የሰከረች ነው የሚያስለችው። የሰከረ ሰው ራሱ እንደሷ አያወራም የሰከረ ሰው ራሱ ማለት ነው ይሆናልና ይሄ ችሎታዋን አደንቅላታለሁ፣ የሃይሚን፣ የብሩክን ደግሞ እንደሞ ትግስቱን አደንቅላታለሁ። እሱ ትግስት ኖሮት እንደዛ ባይጫወትላት ባይሰራላት ድራማውን አሰራውም እሷ ብቻዋን ማለት ነው። ሃይሚዬ ስታሳዝን፣ ሃይሚዬ እንዲሆነች ሀይሚዬ የምትሉ ማለት ነው። ቡራ ከሌለ ሃይሚዬ አታምርም። ቡራ ከሌለ ሀይሚዬ፣ ቡራ ሲኖር ነው የምታምረው። ቡራ የሚያምረው ሀይሚ ስትኖር ነው። ሃይሚ ከሌለች ቡራ አያምርም። ወቁ ወንድም ራሱ አስተናግሯል። ማናለህ ካለ ካለሷ እዛ አዲስ አበባ ሊሄድ ሊሄድ የምትለው ብሏል። ሰው ሃይሚም አለ ብሩኬ ማንም የላትም፣ ብሩኬም አለ ሃይሚ ማንም የላቸውም። ሁለቱም በቃ ለሁለቱም እኩል የሆነ አስተያየት ሰጣለሁ። የተመቻችሁ ላይክ አርጉ፣ ያልተመቻችሁ ደሞ ዳይ። ምንም አይመለከተኝም። እሷም ብቻ ለሷ ብቻ አግዥ ምትሏላችሁ እኔ እንደዛ አይመቸኝም። በቃ ሁለቱ ጋም ያየሁትን ነገር እናገራለሁ። ሶ ትናንትና ቡርክ የሰራው ፕራንክ በራሱ መንገድ ትክክል ነው። በቃ ታዲያ እንደዚህ ካልተሰራ መቼ ነው ሁለት ሺህ ምትገባው መቼ ነው ሁለት መቶ ሀምሳ የሚገባው ግዴታ መስራት አለባቸው። ካልተጨነቁ ደግሞ ተመልካቹ ራሱ መቼ ያል መቼ ሰብስክራይብ ያደርጋል? ስለዚህ ይስሩበት። አንዳንድ ሰዎች እንቅፋት አትሆኑ ማለት ነው። አስተያየት የሚሰጥና የማይሰጠውን እየለያቸው አስተያየት መስጠት አለባቸው። ሶ እኔ አሁን ትናንትና ያልኩት በቃ አንደኛ ቤተሰብ ጋር ናቸው። ብዙ ያን ያህል ጭንቀት አይኖርም ሁለተኛ ነገር ኖርማል ነው ጉርሻ። አሁን ጉርሻ ምንም የሚያጣላ ነገር አይደለም። ተመልካቹ ራሱ ያውቃል። ሶ ምንም ነገር ጉዳት ስለሌለው ነው እኔ እንደዛ ቢሄዱበት ብዬ ያልኩት እንጂ ሌላ ነገር አስቤ ወይም ደግሞ ምንም ምን እኔ ሀይም ተጎርታለ እኔ ፍሬዳ ነው የሚጣልልኝ ምድር የሚጣልልኝ ምንም አገኘው ነገር የለም። ግን እንዲሰሩ መድረስ ያለባቸው ቦታ ላይ ደርሰው ተደስተው እንዳያቸው ነው። ለምን ብሩኬ ሀይሚ ሁለት መቶ እንድትገባ በጣም እየጣረ ነው በጣም እሷም ደግሞ እንድትገባ በጣም ትፈልጋለች፣ በጣም ጓጉታለች። ያን የጓጓቸው እንዲፈጸምላት ስለፈለግኩኝ ነው እንጂ እኔ ለእኔ እኔ እንደዚህ የተዝናኑበት ላይ ማውራት እኮ ነው የእኔ ስራ አይታችኋላ። እኔ ብቻ ሰላም የሆኑ እንጂ ከዛ ውጭ ምንም ደግሞ እንደገና ምንም ቢፈጠር ምን ብሩኬና ሀይሚ የከፋ ነገር እንደማያደርሱ በቃ ስለተማመንኩኝ ነው። ምክንያቱም አሁን ሁሉ ነገር በቤተሰብ ያለቀ ጉዳይ ነው በቃ በሃይሚና በቡሩኬ መሀል እግዚአብሔር ይጨመርበት ሁሉ ነገር ያለቀ ነው። ምንም ነገር ቢፈጠር እንኳን ወንድሞቹ ከሀይሚ ከሃይሚ ጎን ናቸው። አይታችኋል። ምንም ቢፈጠር ሶ ቡሩኬ ደግሞ ወንድሞቹን ያከብራችኋል፣ ይወዳችኋል። ከነሱ ፈቃድ ውጭ ምንም ሊሆን አይችልም። የማይፈልገው ነገር ቢሆን ለራሱ እንዲሆን እንደሚስተካከል ነው እነሱ የተናገሩት። ሲጀመር በሃይሚ ጉዳይ እሱ አይደራደርም ሲጀመር እና ብዙ ይሄ እኛ በቃ ሀይሚ ያሳዘነችን፣ ሀይሚ እንዲሆነች የምትሉ ሰዎች ማለት ነው፣ ራሳቸውን ጠብቁ። መጀመሪያ ብሩክ አሳዝነኝ ምናምን እኔ በፊት ነበረ። እውነትም በፊት በጣም ያሳዝን ነበር ብሩኬ፣ እውነት እውነት ለመናገር አሁን፣ ግን እሱ ራሱ ያቅተዋል። ተመስገን በቃ እንደዚህ፣ ሁለቱም እኩል በኩል ሞራላቸው ሳይጎዳ የሚሰሩ ከሆነ እኔ ደስ ይለኛል። ስሩ፣ ይለወጡ፣ እንዲህ ለመስራት ነው። በቃ ተሰርቶ ማልተሻለም የኢትዮጵያ ኑሮ ስለዚህ መስራት አለባቸው። ዛሬ ደግሞ ሀይሚዬ እዚያ አይመጣችሁ ሀይዲያ እንኳን አይደለም ያልሰከረ ሰው ጭራሽ የሰከረ ሰው ራሱ አነጋገሩን አይችልም በፍጹም ማለት ነው። እና በጣም ፈታ ዘና ነው ያልኩት። ቡቡዬ ደግሞ ሁል ጊዜ ቡታጅራ ሲሄድ ማለት ነው፣ ቡታጅራ ተብሏል እስከ ስሙ ማለት ነው። ምንድነው ቱቦ አለ ደጃችሁ፣ ቱቦ አለ መንገድ ላይ አሁን በመኪና ነው የምትሄደው። ምንድነው ጉንፋን የሚይዝ ሙታጅራ ስትሄድ ሁል ጊዜ ይላል ሁሌ እና ቀሽሩንም ምንንም ጠጣ ጨጓራ የታለ ጨጓራ አራዳ ነው ብሏል ጋሽዬ ማለት ነው ጨጓራ ያራዳ ነው ጨጓራ ምግብ ምግብ መምረጥ ካሳዩት ሁል ጊዜ ምረጡኝ ይላል ዝም ብሎ ከከተሱበት ግን ይተዋል ብሏል ስለዚህ የጋሽዬን አባባል እየሰማህ ቀሽርና ሻይ ጠጣበት ብዬ እመክረሃለሁ ቡቡ ተነፋጥፈት እንደዚህ ስሚ ላይ ነገር እንዳትመጣ ድምጽ ተዘግቶ ማለት ነው። ሰምተሃል እና ማለት ነው የሚያቀብጣችሁን የሚረዳችሁን ባሊስጣችሁ፣ እንደ ብሩክ አይነት ባሊስጣችሁ። ሴቶችዬ፣ ሴቶች ከሀይሜ ለመለየት አትጣሩ። ያዝልቅልሽ፣ ያዝልቅልሽ በሏት። በቃ መርቋት፣ በቃ መርቋት። እሷ ንጹህ ሰው ናት። ንጹህ ልብን ያላት የእግዚአብሔር ሲፈጥራት ንጹህ አርጎን የፈጠራት ማለት ተንኮል አታስብም። ያው ለስራ ጎበዝናት። ስራውን ስሰራ ክርር አድርጋ ነው የምሰራው። ያው ሰምታችኋል። ቦጫጭረዋለች ሁላ ስት ቦጫጭረው እኔ ካራክተር ውስጥ ስገባ እንዲህ ያደርገኛል አለች። እውነት ነው። ካራክተር ውስጥ ስትሆኑ መስላችሁ ነው መገኘት ያለባችሁ። ሶ ብሩክም አሁን ካራክተር ውስጥ ሲሆን ሌላ ሰው ነው የሚሆነው። ትናንትና አሁን ቀይር ብሎ ነው ያየ ነው ማለት ነው። ሶ ይሄ ካራክተሩ ግዴታ ነው ማወቅ አለባችሁ እናንተ ማለት ነው። እና ማንንም መውቀስ ማንንም መሳደብ ማንንም መዘቅዘቅ አያስፈልግም። በቃ ታዳሉ ሴትና ሴትናት ለምትሉ ለሀይሚ ማለት ነው ብሩክ ያለላት፣ በቃ ብሩክ ያለላት በሴትም በኩል በወንድም በኩል በማንንም በኩል መቶ ፐርሰንት ይሸፍንላታል። እናንተ እንደምታስቡት ወንድ አይደለም ብሩክ ማለት ነው። ዛሬ እንኳን ምን አለ ተበቀልኩት ምናምን ስትል ተበቀልኩት ስትለው ደስ ብሏታል፣ ግን በኔ ይብሳል ታሳዝኛለሽ ግን አለ እና ባይወዳት ያዝንላ ያዝንላታል አያዝንላትም ነበር ስለዚህ ገና ለገና ሰው የሆነው ሆነ ሰው ያለውን አላደረገም ብላችሁ ሌላ ርዕስ አትቀይሩ አትቀይሩ በቃ አይጸጽታችሁ እሷ ስትናደድ እንትን አትበሉ መሰደብ አለበት መረገጥ አለበት ለምን ትሰድቡታላችሁ ለምን ትረቅጡታላችሁ ምን አደረገ ከዛ ደግሞ እሷ ብድሯን ይሄው እንዲህ ትመልሳለች ብድሯን ስትመልስ ደግሞ እሷን አስተያየት መስጠት በቃ ነገር ደግሞ የተሻለ ነገር እንዲሰሩ እንደዛ ነው እንጂ እናንተ እኮ ሁሉን ነገር ወደ ተንኮል ነው የምትወስዱ። ተጠቅሞባት ተሰርቶባት እንደዚህ ብሎባት ምናምን እኩል ናቸው ሁለቱም። እስካሁን ድረስ ባሉት እስታሁን የምናያቸው አንድ አመት አለፋቸው ይሁን አንድ አመት ከሶስት ወር ነው ምናምን ምንም የተለየ ነገር የለም በቃ። ሃይሚም ተጠቀመቸው የለም ብርጌ ተጠቀመው የለም። ይሰራሉ፣ ደስተኞች ናቸው፣ ይዝናናሉ። ታፈቅረዋለች፣ ያፈቅራታል፣ አለቅ ይሳሳላታል። በቃ ይታቀፋታል፣ ያዝላታል፣ ያጎርሳታል፣ ይንከባከባታል። ሰው ሲነካበት አይፈልግም። እንደ እንቁላል ይሳሳላታል። በቃ የሚፈልገው ይሄ ነው። ሌላ ምን ያስፈልጋል? ሀታ አልፎ ተርፎ ጋሽዬ እንኳን ወዳለው ብሎ ነው አንገቱ ስር ጥምጥም ብሎ የሳሞ ልክ እንደ ልጆቹ እንደ እነ አብርሃም ማለት ነው። እንደዚህ ተቀባይ ለመሆን ወንዶች ጸባይ ይኖራቸው። ከብሩኬ ጸባይ ተማሩ። ብሩኬ በጣም የዋህ ሰው ነው። በጣም የእግዚአብሔር ሰው ነው። እውነቴ ነው ምላችሁ እና አንዳንድ ጊዜ የምንናገረውን ነገር ማወቅ አለብን። አሁን አሁን ግን ትቷል ብሩኪ ራሱ። በቃ ዛሬ ራሱ ሰክራ ስትወላገድ እንዳትታይበት ተነስቶ እንዳይሄድ ግራ ተጋባ፣ ቁጭ ብሎ እንዳትልሙ በጣም እየተሆነ ጭረች እያስቸገረችው ነበረ ሀይሚ ማለት ነው። በዚህ አጋጣሚ አይዲያውን ከዚህ በፊትም ሰርታው ነበረ ሀይሚ ከንደሞ ቤጋ ማለት ነው። እንደውም የዛን ሰዓት ማርክ ራሱ በጣም ጨልሎ ነበረ። ዛሬ እንደውም ብሩክ ያኔ ሰው ስላለ በጣም ፈርቷል ሰው ባይኖር ኖሮ ይጮህ ነበር ሁላ ብሩኬ፣ ማነው ማ ጃኬት ሁሉ ለወልቀው ማለት ነው። እና እንደዚህ አይነት ነገር ብድር በምድር ይመለሳል። ስለዚህ ሃይሚ ፕራንክ ስትደረግ ኔጌቲቭ የሆነ ነገር ለሱ አመለካከት አትጻፉ። ብሩኬ ፕራንክ ሲደረግ ለብሩኬ ፖዘቲቭ የሆነ ነገር አትጻፉ። በቃ ሁለቱም እንደ አንድ ሰው እዩዋቸው። ሃይሚ ስታረግ በቃ እንደም እንደሚበቀላት ማሰብ አለባቸው። ብሩኬ ሲያረግ ብሩኬን እንደሚበቀል ሀይሚ እንደምትበቀለው ማወቅ አለባችሁ። ገባችሁ? እንግዲህ ወንድሞቿ እንኳን ወንድሞቹ እንኳን እንደዛ ቅፍ ድግፉ አድርገው የተቀበሏት ልጅ እናንተ እኛ ነን የምንወዳት በካሜራ እኛ ብቻ ነን ማለት የለባችሁም። እኛ እኮ ከዚህ ሀገር ስንገባ በቃ ሀይሚ ማናት ብትባል ስሟ ነው የምታስታውሻት እንጂ አታያትም። አሁን እኮ የማዳም ኢንተርኔት ስላለ ጊዜም ስለሌለ ትኩር ብላችሁ እሷን ጋም ስለምትሆኑ ለዛ ነው እንጂ ሀገራችሁ ከገባችሁ የራሳችሁ ፊልድ ነው የምትሰሩት። ሲጀመር ሁሉም ሰው እያየናቸው ነው። ይኸው ድሮ ከሩታ ጋር በጣም ብዙ ሰው ነበረ ሚለው፣ አሁን ሀገር ሲገቡ ማለት ነው ማናት ሩታ ሲባሉ ጭር። ሲጀመር ስሟን ብቻ ነው የሚያውቁት እንጂ የት እንዳለች ሩታ፣ ምን ላይ እንዳለች እራሱ አያውቁም። ገባችሁ ቤተሰቦች። ምን ልላችሁ ፈልጌ ነው፣ ውድ እህቶቼ፣ እኔ ለመወደዳቸዋት ምናምን እያልኩ ሳይሆን በቃ እኩል ውደዱ ነው የኔ አመለካከት። ሰው ሀሳብ አስተያየት የሚሰጥበትም በተንኮል አትውሰዱት። ምን ለማለት ፈልጎ ነው እንደዚህ ያለው ከሌ ብላችሁ ለማሰብ ሞክሩ እንጂ ግዴታ እናንተ የምትፈልጉትን ነገር ለዚህ ሰው መናገር የለበትም። ያ ሀሳብ የሚሰጠው ሰው የራሱን ሀሳብ ነው የሚናገረው። እናንተም የራሳችሁን ሀሳብ ነው የምትናገሩት የምትሰጡት ሶ ይሄም ሁሉም ሰው እንዳይ እንዳመጣጡ የሚሰጠውን ሀሳብ መቀበል አለባችሁ በስነ ስርዓት እስከሆነ ድረስ። እኔ የምጠላው ነገር ለነብሩኬ ከሚያደርጉት ነገር ሀሳብ ሰው የፈለገውን መስጠት ይችላል። እኔ የምጠላው ነገር በቃ ሁሉን ነገር እያወቁ በቃ ዝም ብሎ የማይሆን ስድብ መጻፍ፣ ያ ነው የሚያስጠላኝ። ፎቶ መዘቅዘቅ፣ ይሄ ነገር ብቻ ነው የሚያስጠላኝ። በተለይ ፎቶ መዘቅዘቅ ፋርነት ነው ፎቶ መዘቅዘቅ። የምር ነው ማለት እነሱ ዘቀዘቃቸው ማለት ዘቀዘቃቸው፣ ወርቅ ናቸው በቃ ያምርባቸው ሁሉ ነገር ማለት ነው። ሲቀጥል ደግሞ እነሱ ቢሰደቡም ቢዘቀዘቁም እናንተ ካፍላችሁ ነው ምዘቀዘቋቸው ምሰድቧቸው፣ አትጨነቁ። እውነት ሀይሚ ተሰደበች ብላችሁ አትጨነቁ። ስለ ሀይሚ ብሩክ ጥንቅቅ አርጎ ያውቃል፣ አባቷ ጥንቅቅ አርጎ ያውቃል። ስለ ብሩክ ሀይሚ ጥንቅቅ አርጋ ታውቃለች፣ እናቱ ጥንቅቅ አርጋ ታውቃለች። እንዴት እንዳሳደገችው ምን አይነት መስዋዕት እንደከፈለችበት ታውቃለች። ሰው ማንም የፈለገውን ያውራ። እነሱ ከጉዟቸው ልፍ አይሉም። በቃ አንድ እርምጃ፣ ሁለት እርምጃ፣ ሶስት እርምጃ እያሉ ስኬታቸውን እንዲያሳኩ ከጎናቸው ናቸው። እነሱ ከሚወዷቸው ሰዎች ጋር አብራችሁ ማበረታታት ያለባችሁ ወደ እነሱ የሚደርሰውን ነገር እናንተ ደግሞ ዩቱብ ቻናል ከፍታችሁ መስራት እንደነሱ ምክንያቱም ግዴታ ዩቱብ ቻናል ካላችሁ ነገ እነሱን ለማግኘት በቃ እየሰራችሁ ነው። በቃ ስራ ያገናኛችሁ። አልገባችሁ? እዚህ ዛሬ ቲክቶክ ላይ ምንም። ቲክቶክ በጣም ስራ የሚያስፈታ ነው። ዝም ብሎ ቲክቶክ ዝም ብሎ ነው። ዩቱብ ክፈቱ። እኔ አሁን ነገ እንዴት እንደሚከፈት የጠየቃችሁ ልጆች አላችሁ ወይ? አከፋፈቱን እ እኔ እየሰራሁ አሳያችኋለሁ፣ ወይ ደግሞ የአቡጊዳ ሚዲያ ሊንክ አስቀምጥላችኋለሁ፣ ወይ ደግሞ ካወቃችሁት አቡጊዳ የሚለውን ተማሩ። በቃ እዛ እየገባችሁ ተማሩ። እውነት ሰላሳ ደቂቃ ሀያ ደቂቃ ወስዳችሁ ስለ ዩትዩብ የምትፈልጉትን ነገር ሁሉ ሰርች እያረጋችሁ እዛ ተማሩ። ሁሉም ነገር እኮ ዛሬ በጎግል ሰርች እያረገ ነው የሚሰራው። እኔ እውነት የልንገራችሁ፣ ዋትስአፕ መክፈት አላቅም። አፕሊኬሽን ከአቡጊዳ ሚዲያ ላይ እያየሁ ነው የሰራሁት። እያንዳንዷን አሁን እነ ቡሩኬ ካሜራማን ይከፍላሉ አይደል? ያው እነሱ ጊዜ እንትን ስለሚላቸው እንደገና ደግሞ ያው ሰብስክራይበራቸውም ትልቅ ስለሆነ ያኔም ያግዛቸው ሰው ያስፈልጋቸዋል፣ ምናምን ኤዲቲንግ ምናምን ሊኖር ይችላል። ግን አሁን እኔ ቀጥ ብዬ እዚህ ያለሁበትን ስራ ትቼ ኤዲት አድርጌ አፕሊኬሽን እንደፈ የፈለግኩትን ዩቱብ የሚመለከተውን ሁሉ አድርጌ እሰራለሁ፣ እንደዛ አድርጌ። ግን ጊዜ ስለሌለኝ ያው እንደዚህ በሪከርድ አንዳንዴ ሶስት አራት ቪዲዮ እንደዚህ ሽንት ቤት ሰራውና ቪዲዮውን፣ ከዛ ወይ ስቶር ሰራውና ከዛ በኋላ ከኋላ ነው ሪከርድ ማረግላችሁ። እኔ በረንዳ ላይ ሆኜ አሁን ያለው በቤት ስለማይመች ማለት ነው። ብዙ ጊዜ ወይ እጄ ይወዛወዛል ወይ የሆነ ነገር ምናም ምናምን የሚሆን ከቪዲዮ ላይ የሚሆን ከሆነ የኔ የኔ ቪዲዮ እንደዛ ስለምጠቀም ነው። ዳይሬክት አይደለም ምሰራው እና ለዛ ነው ውድ ቤት ሰዎቼ፣ ለዛሬ ጀላችሁ የመጣ ቪዲዮ ይሄን ይመስላል። ሀይሚና ቦቡዬ ወደፊት ወደፊት ማንንም እንዳሰሙ ባይ ባይ